ልጃችን ያንን እስክርሪሰት መቷል እና እ እህቶች ወንድሞቻችን ተቀበሉት ወይ እዚህ ፕሮግራም ና የተሳትፈው ካለብህ ችግሮች ተጥም ተጀምሮ እንዴት ተያረገ እንደነበረ አሁን እንዴት እንደነበርክ ተምን ምን እንደ ዳንክ የምትናገረውን ቃል በገጽታ ተናገር እንግ

ነገሮቹ ያንዳንዱ ነገር በቃ በእግዚአብሔር ስም ነው የሚሆነው። ከእግዚአብሔር ውጭ የሚሆን ነገር ስለሌለ ያው በሰው ተልኬ የዘመጣው ስመጣም ያው ብዙ ነገሮች ነው የተነገሩኝ። በጣም ብዙ ነገር ነው እንግዲህ መናገር ካለብኝ ብዙ በትናለ ደንግዛለ ብዙ ነገሮች አሉ። እነሱ እነሱ ሁላ ያው ተስተቃኝ የከረሙት እንግዲህ ሲባል የነበረው ከሰላሳ ዓመት በላይ ነው እንግዲህ ላይ የቆየ ማለት ነው። እና አሁንም እግዚአብሔር መስገን ጠበል ተበራው ዝቤት መጥቼ በሩፋኤል እና በጊዮርጊስ ጠበል ያው እንግዲህ እግዚአብሔር መስገን ነው። ለዝ በቅቻ አለው እግዚአብሔር መስገን ምንም የሚባል ነገር ስለሌለ ማለት ነው። ከእግዚአብሔር ውጭ ምንም የሚባል ነገር ስለሌለ በእግዚአብሔር ኃይልነት፣ በእግዚአብሔር አዳንድነት በአባቶች አማካኝነት ያው እንግዲህ ለዝ በቅቻ አለው ዛሬ ያው ስላለብኝ ነው። እኔ የሚያስገድደኝ ና የሚያስገድኝ ሰው ሳይሆን ያው ምናልባት ይህ ፕሮግራም የሚከታተል ሰው ሊኖር ስለሚችል እንደዚህ በለው እየተባለ የሚወራ ነገር ስላለ ነው። ግን አይደለም እኔ የመጣሁት ራሴ እና ራሴ ነኝ። ማንም አስገድደኝ ማንም ተብሎ አይደለም፣ እግዚአብሔር የመራኝ እንጂ ማንም አይደለም። ስለዚህ በዚህ ምክንያት ድኛለሁ፣ ለዚህ በቅቻለሁ። ብዙ ነገሮች ነበሩብኝ፣ ተሰቃይቻለሁ። እንግዲህ ለሰላሳ አምስት ዓመት መሰቃየት ማለት ቀላል አይደለም። ያው እኮ ለቀኩ ይላል። ግን እንኳ ብልሹ ሌላ ነበር ማለት ነው እንደዚህ ቤት ከመጣሁሽ እምሬ እግዚአብሔር ይመስገን ዛሬ ለምረቃን ቀርብ ያለው ማለት ነው። ያው ሀያ ሰባት ነው ሀያ ስምንት ቀን የተጠመቁት በዛ ምክንያት ለቀኩ ብሎ ሁሉም ነገር ተሰናብቶልኝ እያንዳንዷ ነገር ያለችት ላይ የቤት የሚሆን ውጭ የሚሆን የምን የሚሆን ሁሉም ነገር ተሰናብቷል ተብዬ ተነግሮኝ አባቶች ነግረውኝ ያው ዛሬ ለምስክር ቀርብ ያለው ማለት ነው። ይሄ ነው ያለው ነገር። እንዴ እግዚአብሔር የተመሰገነ ይሁን። እኔ እሱም እንዳነ እናንተም እህቶቻችን፣ ወንድሞቻችን ተተሸገራችሁበት ታልጋ ቁራኛ ተስጋዱ ተፈታችሁ እንድትድኑ እግዚአብሔር እዳችሁ። ሁለተኛ ልጃችን የመጀመሪያ አሉሎ የሚባል ታሽቶ ያንንም የሚገጥመው ሁኔታ ብዙ ነገር ነች የነበረው በሙሉ ሰውነቱ ላይ ያሉ ምልክቶች ነበሩ። እስ እነሱን ክለጣቸው በእነሱን በምን በምን ሰዓት ነበር ዳንቀ እነሱ እንግዲህ ብዙ ጊዜ የመወጣው ዝች ላይ ነው። ከዛ በሙሉ ፊቴን አበላሸው። እንግዲህ ወደ ሶስት ዓመት ሆኖ መሰለ በቃ ከወጣብኝ አሁን እንግዲህ ያው ፍጣየት ካለበት ይታያል። አሁን ይሄ እዚህ ጋር ያለው ለኳል ሙሉ በሙሉ ድኗል ማለት ይቻላል። ምንም የለው። በዚህ ላይ ነው ትንሽ ያለው እሱም እምነት እንግዲህ አባቶች ዘጠና ብለውኛል። በእሱ ምክንያት አማካኝነት ይሄ ነው እንግዲህ አባቶች እንግዲህ ይሄ ነው። በቪዲዮው ላይ አድርገን አያይዘን እንልከዋለን። ታውታላችሁ እንዴት እንዴት እንደሚያመው ነበረ ቪዲዮ ላይ አድርገን ብዙ ያሳከከው ነበረ፣ በጣም ያሳብደው ነበረ። ይህን በሚያሳከከው ጊዜ እንደው ጭራሽ ቤቱን ጥሎ እሚሄድ ነበር የሚለው ከዚህ ሁሉ እግዚአብሔር ፈቅዶ እና ወዶ ድኖለን ያው ለምስክር በቅቷል። እናንተ እህቶቻችን፣ ወንድሞቻችን እና በዚህ ፕሮግራም የተሳተፋቸው እህቶቻችን፣ ወንድሞቻችን መዳናችሁን ምስክር ብትሰጡ መልካም ነው። ሁለታችሁም እንግዲህ በሚዲያ እስካሁን አልወጣንም ነበር። አሁን በሚዲያ ግዴታ ውጡ። ሚዲያ ያላወቀው ነገር ምንም አገልግሎቱ የጠና እና የጠንከራ አይሆንም። ብዙ የታወቁ እህቶቻችን አሉ። እነኛ ስለማያጎኟችሁ በሚዲያ ወጡና አናግሩ ስለተባልን ነው። በሚዲያ የወጣ ነው። እስካሁን አምስት ዓመት ሙሉ ስናገለግል በሚዲያ አልወጣም። ይህን አገልግሎት ይህን ያበላሹብኛል በማለት ሸሽቼም ነበረ። ጥያቄም አቅርቤ ቤተ ክርስቲያኑ ላይም ጥያቄም ባቅርብም ያው ሌላ እንቅፋቶች ነው እየመጡ ያሉት ያው የተመሰገነ ሆን ያው እስካሁን እንደዚ ያገለግሉ ይገኛለሁ። አሁን እህቶች ወንድሞቼ ይህን ቪዲዮ አይታችሁ ተረርታችሁ መርመራችሁ እኔንም በሚገባ እንታግዙኝ።